የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እናው አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ ልትቆይ ደግሞ ግብዣችን ነው። በቅድሚያም አርስ ዜናዎችን አስቀድማለሁ። የአማራ ፋኖ ከሌሎች ኢትዮጵያውያን ኃይሎች ጋር የትግል አጋርነት መልክ ለማስያዝ በከፍተኛ ትጋት እየሰራ ይገኛል ሲል አርበኛ ዘመነ ካሴ አረጋገጠ። ዘመነ ካሴ አዲስ አበባን ጨምሮ በከተሞች የአብይ አህመድ ስርዓት መደበቂያ ዋሻ መሆናቸውን ለማስቆም ለሚደረገው ትግል አመራር እንደሚሰጡ ማስታውቀዋል። ሌተራል ጄኔራል መሃመድ የተሰማ በኩላቸው በአማራ ክልል የሚደረገው ውጊያ ይቀጥላል ሲሉ ዝተዋል። በዝርዝር የማየው ቀዳሚ ጉዳይ ነው። በትግራይ የተሳሳተ የጦርነት ወሬ እየተሰራጨ ነው አለ። አስተራሩ በወጣው መግለጫ በተሳሳተ የጦርነት ወሬ ህዝቡ እየተጎዳን ያለ ሲሆን በነጋሪው ላይ እርምጃ እወስዳለሁ ብሏል። በዓለም አቀፍ ደረጃ ድጋሚ ጦርነት እንዳይነሳ ጥረት እየተደረገ ባለበት በዚህ ጊዜ ነው። የጀራል ታደሰ ወረዳ አስተዳዳሪ ሀሰተኛ ወሬ ህዝባችን ጎድቷል ያለው እንዴት የሚለውን በዝርዝር እናያለን። ኤርትራ የብልጽግና አገዛዝ የተጎጂነት ትርክት ይዞ እየመጣ ነው አለችም። የኤርትራ በኢትዮጵያ ያሉ ችግሮች የኤርትራ ጣልቃ ገብነት የፈጠራቸው ሳይሆን የተሳተ የመንግስት አመራር ስልት ያመጣቸው ናቸው ያለች ሲሆን ቀይ ባህርን በጉልበት እንወስዳለን የሚለው የብልጽግና ዛቻም ተቀይሯል። ማለት ለብልጽግና ውጭ ጉዳይ ሚኒስትር ሚኒስትር መልስ ሰጣለችም። በመልሱ ታዲያ አሁን ላይ ያሉ ጉዳዮችን ጠቅሷል። በዝርዝር ነዋለን። የዲሞክራቲክ ኮንጎ መንግስትና የኤም23 አማጽያን በኳታር የሰላም ማዕቀፍ ላይ ተፈራረሙም። ብሩዋንዳ የሚደገፉት የኤም 23 አማጽያና የኮንጎ ዲሞክራቲክ ሪፐብሊክ መንግስት በምስራቃዊ የአገርቱ ክፍል ሰላም ለማስፈን የሚያስችል ማዕቀፍን የተፈራረሙት በዝርዝር እናየዋለን። ብሪታንያ ጥያቄያቸው ተቀባይነት ያገኙ ስደተኞች ቆይታ ተመለከተ አዲስ ህግ ልትተገብር መሆኑን ይፋ አድርጋለች። በመላይ ጥያቄያቸው ተቀባይነት የሚያገኝ ስደተኞች በአዲሱ መሰረት በቋሚነት በአገር ውስጥ ለመኖር ከማመልከታቸው በፊት ቀድሞ ሁኔታዎችም የተቀመጡ ሲሆን ከአመለከቱና ከተሰጣችሁ በኋላም ሌሎች የሚፈጸሙ ጉዳዮች በአዲስ ተቀምጠዋል። በዝርዝር እናየዋለን። አብራችሁ ውስጥ ቆዩ። እነዚህና ሌሎች ይሰማላችሁ። መልካም ቆይታ ያውላችሁ። የአማራ ፋኖ ከሌሎች ኢትዮጵያን ኃይሎች ጋር የትግል አጋርነትን መልክ ለማስያዝ በከፍተኛ ትጋት እየሰራ ይገኛል ሲል አርበኛ ዘመነ ካሴ ያረጋገጠም ዘመነ ካሴ አዲስ አበባን ጨምሮ ከተሞች ለአብይ አህመድ ስርዓት መደበቂያ ዋሻ መሆናቸውን ለማስቆም ለሚደረገው ትግል አመራር እንደሚሰጡም አስታውቀዋል። በሌላ በኩል የአገዛዙ ሌተራል ጀኔራል መሐመድ የተሰማ በኩላቸው በአማራ ክልል የሚደረገው ውጊያ ይቀጥላል ሲሉ ዝተዋል። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባልና የቴዎድሮስ ሰብሳቢ አርበኛ ዘመነ ካሴም የፋኖ ኃይሎች ከሌሎች ኃይሎች ጋር የትግል አጋርነትና ቅርብ እያደረጉ እንደሚገኙ አስታውቀዋል። የአማራ ሕዝብ በተፈጸመበትና አሁንም እየተፈጸመበት ባለው የዘር ማጥፋት ዘመቻ ምክንያት ራሱን ለማዳን እያደረገ ባለው ተጋድሎም አኩሪ ድሎችን ተጎናጽፏል ያሉ ዘመነ ካሴም ሊያጠፉት ታጥቀው የመጡት በታላቅ ወኔና ጀግንነት እየተፋለመ ባሉበት እየደመሰሰ ራሱን እያደራጀ የማረከውን እየታጠቀ ህልውናውን ለማስከበርና የወደፊት የኢትዮጵያ ሁኔታን ከሌሎች ኢትዮጵያውያን ጋር በመተባበር በጋራ ለመወሰን እየሰራ ይገኛል ብሏል። አደረጃጀቶቻችን የተናበበና የተቀነባበረ እንዲሁም አመራር ለመስጠት በሚያስችል መልኩ ለማሰባሰብ የምናደርገው ጥረት በትጋት እየሰራ ነው ያለው አርበኛ ዘመነ ካሴ ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገው የትግል አጋርነትና ቅርርብ መልክ ለማስያዝ የአማራ ፋኖ በከፍተኛ ትጋት እያከናወነ ይገኛል ሲል አስታውቋል። እኛ አማራዎች በእያንዳንዱ ቀን ከምናደርገው የጦር ሜዳ ፍልሚያ ጎን ለጎን ራሳችንን የማሰልጠን የማስታጠቅና የማደራጀት ስራችንን ያለአንዳች መዘናጋት አጠናክረን እንቀጥላለን። አደረጃጆቻችንም የተናበበና የተቀነባበረ አመራር ለመስጠት በሚያስችለን መልኩ ለማሰባሰብ የምናደርገውን ጥረት በጥሩ መንገድ በትጋት እየሰራ ነው። ከሌሎች ኢትዮጵያውያን ኃይሎች ጋር የምናደርገውን የትግል አጋርነትና ቀረረ መልክ ለማስያዝ የአማራ ፋኖ ነው በከፍተኛ ትጋት እየሰራ ነው። አማራ ራሱን እየተከላከለ በትጥቅና በአደረጃጀት ኃይሉን እያጠናከረ ከሌሎች ኢትዮጵያውያን ኃይሎች ጋር ትግሉን አስተባብሮ በድል ለመቋጨት የሚያደርገውን ትንቅንቅ እንደቀጠለ፣ ሆኖም ትግሉን በከተሞች ለማቀጣጠል እየተሰራ ነው ሲል ነው የፋኖ አመራሩ ጨምሮ ያስታወቀው። አርበኛ ዘመነ ካሴ በከተሞች የሚኖሩ ህዝብ የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ብዙ ሊጠቀምበት የሚችል የትግል ግባትና ኃይል ቢኖርም እስካሁን በተደረገው ትግል ላይ የትጥ ትግሉን በመጠኑ ከመደገፍ ባለፈ የትግል ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ አልተነቃነቀም ብሏል። በከተሞች የሚኖረው ህዝብ ግን የአረመኔው የአብይ አህመድ አገዛዝ ዋና ገፈት ቀማሽ ሆኖ እያለ በእጁ ሊጠቀምበት የሚችል የትግል ግብአትና ኃይል ቢኖረውም እስካሁን በተደረገው ትግል ላይ የትጥ ትግሉን በመጠኑ ከመደገፍ ባለፈ በተገቢ ሁኔታ የትግሉን ጊዜና መስዋዕትነት ለማሳጠር በተቀናጀ መንገድ ግን አልተነቃነቀም። በዛሬዋ የአብይ አሕመድ አረመኔያዊ አገዛዝ ኢትዮጵያ በከተሞች ለሚኖረው ሕዝብ በሰላም ወጥቶ መግባት ብርቅ ሆኗል ያለ ጉቦ ጉዳይ ማስፈጸም የማይታሰብ ተደርጓል ልጆቹን ለሚገድልበት ገንዘብ ለማሰባሰብ ህዝባችንን አጋድሞ እየጋጠው ነው በኑሮ ውድነት ሰቅዞ እያሰቃየው ነው ከትግል መነሻችን ጀምሮ በተደጋጋሚ እንደገለጽ ነው የአማራ ህዝብ ህልውና የሚጠበቀውና በኢትዮጵያ ህዝብ ላይ ተጫነውን አገዛዝ ከነግሣንግሡ መቅበር የሚቻለው ሁሉንም የትግል ስልቶች በተገቢ ቦታና ጊዜ በተጠናና በታቀደ መንገድ አቀናጅቶና አዋሃዶ በመምራት እንደሆነ ለአፍታም መዘንጋት የለበትም። የብልጽግና አገዛዝ በተባበረ ትግል ለማስወገድ የከተማውን ህዝብ ጭምር መነቃነቅ አለበት ያለው አርበኛ ዘመነ ካሴ ከተሞች አብይ አህመድ በትጥቅ የሚፋለሙት ጀግኖች ለማጥፋት ሴራ የሚጎነጉኑበት ስንቅና ትጥቅ የሚያገኝበት የወንበዴና የዘር አጥፊ የመደበቂያ ዋሻ መሆናቸው በአፋጣኝ ማክተም አለበት ነው ያለው። የኢትዮጵያ ከተሞች አዲስ አበባን ጨምሮ አረመኔው አብይ አህመድ በትጥቅ የሚፋለሙትን ጀግኖች ለማጥፋት ሴራ የሚጎነጉንበት ስንቅና ትጥቅ የሚያገኝበት የወንበዴና የዘራጥፍ የመደበቂያ ዋሻ መሆኑ በአፋጣኝ ማክተም አለበት። በመሆኑም በከተሞች የሚኖረው ህዝባችን ነባሪያ ሁኔታው በሚፈቅደው የትግል ዓይነት ሁሉ እምቢተኝነትን በማፋፋም አረመኔውን ስርዓት ለመንቀል በቆራጥነት እንዲነሳ ጥሬን እያስተላለፍ የከተማ ትግላችንን በልዩ ሁኔታ የሚከታተልና የሚያስተባብር የሥራ ግብረ ኃይል ተቋቁሞ ተገቢውን አመራር እንደሚሰጥ እናሳውቃለን። በሌላ በኩል በክልል የተለያዩ አካባቢዎች በአግዛዝ ጦርና አፋኖ መካከል የሚደረገው ውጊያ ዛሬም ቀጥሏል። በምስራቅ ጎጃም ዞን ከደብረ ማርቆስ ከተማ ቅረብ ርቀት በሚገኘው ቸርተከል አካባቢ በተደረገ ውጊያ ሰብዊና ቁሳዊ ጉዳት መረሱን የተሰማው የአማራ አፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 26ኛ ኮር ቸርተከል ቀጠና ለቅለቂታ የተባለ ቦታ በተደረገ ውጊያ አግዛዝ ጦር ላይ ከባድ ጉዳት እንደረሰበት አስታውቋል። በተመሳይ በሰሜን ወሎ ዞን ከመቄት ወደ አግሪት በተሽከርካሪ ሲንቀሳቀሱ ነበሩ የአገዛዙ ጦር ላይ የፋኑ ሌሎች በከፍት የደፈጣ ውጊያ ካሰኑ ተሽከርካሪ ላይ የነበሩ የጠላት በሙሉ መገደላቸውን የይፋኑ የመረጃ ምንጮች ለኢትዮኒስ ተናግረዋል። የደፈጣ ጥቃቱ የተፈጸመው ኅዳር 6 2018 ዓ.ም ምሽት ላይ እንደነበረም ነው የመረጃ ምንጮቻችን አክለው የተናገሩት። በተያያዘም በዞኑ ሀብሮ ወረዳ ከመርሳ ከተማ አቅራቢያ በፋኖች በተፈጸመ የደፈጣ ጥቃት የአገዛዙ መከላከያና አድማ ብተና አባላት መገደላቸውም ተሰምተዋል። በሌላ በኩል በሰሜን ጎንደር ዞን ዳባት ቀጠና አጅር የጃኖር አካባቢ አካባቢ ትላንት የተቀሰቀሰው ውጊያ ዛሬም ለሁለተኛ ቀን መቀጠል መቀጠሉን የታወቀው አገዛዙ በኩሉ በአካባቢው ለተከፈተው ውጊያ ዛሬም ከተለያዩ አቅጣጫዎች ተጨማሪ ጦር እያስገባ እንደሚገኝ የመረጃ ምንጮቻችን ለኢትዮንስ ተናግረዋል። በዚሁ ጎንደር ቀጠና መተማና ቋራ ወረዳዎች አጎራባች አካባቢዎች የፋኖ ኃይሎች ተከታታይ የደፍጣ ውጊያ መክፈታቸውን የፋኖ የመረጃ ምንጮችም ተናግረዋል። ዛሬ ህዳር 7 2018 ዓም የአገዛዙ ጦር ከሁለት አቅጣጫ ማለትም ከቋራ ወደ ገለጎ ከተማ እንዲሁም ከመተንፋ ሸንፋ ከተማ በመነሳት ወታደራዊ ሬሽና ትጥቅ ለመቀባበል ሲንቀሳቀሱ በፋኖ ኃይሎች የደፈጣ ጥቃት ደርሶበታል ያሉት የመረጃ ምንጮች ናቸው። አይሰጋ ጊን ገጠያ የተባለ አካባቢ በተከፈተ የፋኖ ኃይሎች የደፈጣ ውጊያ የአገዛዝ ጦር አባላትና ወታደራዊ ሎጂስቲክስ ላይ ከፍተኛ ጉዳት መረሱን የፋኖ የመረጃ ምንጮች ጨምሮ አስታውቋል። በሌላ በኩል የአገዛዝ ጦር ምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሀመድ ተሰማ በአማራ ክልል የሚደረገው ውጊያ ይቀጥላል ሲሉ ዝተዋል። ሰራዊታቸው ባንዳነት የተሰለፈ ጽንፈኛ ቡድን ባሉት ኃይል ላይ እርምጃ እየወሰደ መሆኑን የተናገሩት መሀመድ ተሰማ በሰሜን ጎጃምና እና አባዊ ብሔረሰብ አስተዳደር ዞኖች ያሰማሩት ጦራቸው በጎበኙበት ወቅት ህግ ማስከ

በትግራይ የተሳተ የጦርነት ወሬ እየተሰራጨ ነው አለ ጊዜው አስተራሩ አስተራሩ በወጣው መግለጫ በተሳተ የጦርነት ወሬ ህዝቡ እየተጎዳ ያለ ሲሆን በነጋዴው ላይ እርምጃ ለመውሰድ ይገደዳሉ ብሏል። በትግራይ ዳግም ጦርነት ሊቀሰቀስ ነው የሚለው ዓለም አቀፍ መነጋገሪያ ከሆነ የሰነበተ ቢመስልም ዲፕሎማቶችና ዓለም አቀፍ ተቋማት የሚህን ጦርነት ለማስቀረት ከፍተኛ ጥረት እያደረጉ እንደሆነ እየተነገረ ይገኛል። ጦርነቱን እንደሚያስቀርና ጦርነቱ እንደሚቀሰቀስም የብልጽግና ጠቅላይ ሚኒስትር አብይ አህመድ ጨምሮ ፊልድ ማርሻል ብርሃኑ ጁላና ሲያደርጋቸው ሲናግሙ ስዝቱ ዝግጅት አጠናቅናል በማለት ሲያስታውቁ ሰንብቷል። በተመሳሳይ የትግራይ ሰራዊት አመራሮችም ድጋሚ የዘር ማጥፋት ወራ ሊፈጸምብን ነው እያሉ እየተዘጋጁ ነው እንመክታለን በማለት በተደጋጋሚ ለሰራዊትና ለህዝቡ እንዲሁም ለአጋሮቻቸው ሲያሳውቁና ጥሪ ሲያደርጉ ሰንብቷል። ነገር ግን በሌተናል ጄኔራል ታደሰ ወረደ የሚመራው የትግራይ ክልል ጊዜያዊ አስተዳደር ግን ከዚህ በተቃራኒ ይህ የጦርነት ወሬ መሰረተ ቢስ ነው ብሏል። መሰረተ ቢስ የሆነ የጦርነት ወሬ ህዝቡን እየጎዳ ነው ያለው የትግራይ ክልል ጊዜያዊ አስተዳደር የአውሮፓ ህብረትን ጨምሮ የሚኖሩ በርካታ ተቋማትና ሚዲያዎች የጦርነቱን ድጋሚ መቀስቀስ ለማስቀረት እየሰሩ እንደሆነ በስፋት ሲናገሩ ቢሰማም የክልሉ ጊዜያዊ አስተዳደር ግን ትላንት ባወጣው መግለጫ መሰረተ ቢስ ነው ያለው ሲሆን የትግራይ ህዝብ ባለፉት መቶ ዓመታት ተደጋጋሚ የወራ ጦርነቶች ማስተናገዱ ተከትሎ ህዝቡ በህዝቡና በንብረቱ ላይ ከፍተኛ ኪሳራ እየደረሰበት እንደሆነ ይታወቃል ካለ በኋላ በዚህም ህዝቡ ለማህበራዊ ኢኮኖሚያዊና ስነ ልቦናዊ ሌሎች ቀውሶች ተዳርጓል ብሏል። በእነዚህ ወቅቶች ውስጣዊ ችግሮች ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው በ ጊዜ ወዲህ ግን በአንዳንድ ነጋዴዎች እየተፈጠረ ያለው ጉዳይ እንደ ምሳሌ የሚነሳ ነው ብሏል። ጨምሮም ለሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተዳረሰው የደሞዝ ማስተካከያ እንደሰበብ በመቁጠርና መሰረት የሌለው የጦርነት ወሬዎችን በማሰራጨት ከህዝብ ይልቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ያለ ሲሆን እነዚህ ነጋዴዎች የተጋነነ የዋጋ ጭማሪ የማድረግ መሰረታዊ ሸቀጦችን በመደበቅ ላይ ይገኛሉ ብሏል። ይህ ደግሞ ህዝቡ ወደ ከፋና ውስብስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑን ገልጾም ችግሩን ለመቅረፍ እርምጃ ወስዳሉ ይችላሉ ብለዋል። በመሆኑም ግልጽ የሆነ የንግድ ቁጥጥር ስርዓት ተግባራዊ እንደሚያደርግና በተለይም ሀሰተኛ የጦርነት ወሬዎችን በሚያዛምቱ ነጋዴዎች ላይ ንብረታቸውን እስከ መውረስ የሚደርስ እርምጃ እንደሚወስድ አስጠንቅቋል። አስተዳደሩ ሀሰተኛ የጦርነት ወሬዎች ያላቸው የትኞቹ እንደሆነ ባይታወቀም መለው ዓለም አቀፍ ተቋም አደራዳሪ የፕሪቶሪያ ስምምነትን ያስፈረሙት አሜሪካን ጨምሮ ድጋሚ ጦርነት ሊነሳ ነው በሚል በሚናገሩበት ሰዓት ነጋዴዎች ምን ዋሹ የሚለው ግን አልመለሰም። አንዳንድ ነጋዴዎች ትግራይ ውስጥ ያለውን የገበያ ሁኔታ እንደፈለጉ እየነዱት ነው ያለው መግለጫው። ሁኔታው በዚህ ከቀጠለ አደጋው ከባድ ይሆናል ሲልም አስታውቋል። ኤርትራ የብልጽግና አገዛዝ የተጎጂነት ትርክት ይዞ እየመጣ ነው አለች። ኤርትራ በኢትዮጵያ ያሉ ችግሮች የኤርትራ ጣልቃ ገብነት የፈጠራቸው ሳይሆን የተሳተ የመንግስት አመራር ስልት ያመጣው ነው ያለች ሲሆን፣ ቀይ ባህርን በጉልበት እንወስዳለን የሚለው የብልጽግና ዛቻም ተቀይሯል ብላለች። የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረ መስቀል የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ሰሞኑን በአንድ የፖሊሲ መድረክ ላይ ኢትዮጵያ በዘላቂነት የሚያውኩ የኢሳያስ ዶክትሪን በማለት የተጠቀሱትን ነገር ምንም ምክንያት የሌለው ነው በማለት አጣጥለዋል። የማነ ገብረ መስቀል ይልቁም በኢትዮጵያ ውስጥ የሚካሄዱ ግጭቶች ምንጫቸው ደሳተ መንግስታዊ አመራር የመጣ እንደሆንም ገልጸዋል። የኢትዮጵያ ገዢ ብልጽግና ፓርቲ የጦርነት አጀንዳ ከቅርብ ጊዜ ወዲህ ተጎጂነት ትርክት ተቀይሯል ያሉት የማንም ብልጽግና አስፈላጊ ከሆነ የባህር በር በኃይልም ቢሆን እናገኛለን ከሚለው ትርክቱ ለጊዜውም ዝም ብሏል ብሏል። የማነ ገብረመስቀል ጨምሮም ይህ ብልጽግና ፓርቲ ባለፉት ሁለት ዓመታት በኤርትራ ላይ በግድየለሽነት ያወጀው ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው ማለትም አሁን ላይ ያለውን ሁኔታ ተችተዋል። ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በርስም የተስፋፊነት የጦርነት አጀንዳ እያራመደው ማለት ጭምር የማነከሰዋል ከሰሞኑ የብልጽግና አገዛዝ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አሁን ላይ በኤርትራ ላይ የምንወስዳቸው እርምጃዎች አልቀሩም። ነገር ግን ጦርነት ለማስቀረት የሚያስችል ሁኔታዎች አሉ። ይህ ካልሆነ ግን ዝም ብለን አንመለከትም ሲሉ ተሰምተዋል። የማነ የመለሱላቸው ምላሽ አሁን ላይ በብልጽግና አገዛዝ በኩል ተጎድተናል ተወረናልና፣ ሌሎች የሚሏቸውን ሀሳቦች ጨምሮ የተጎጂነት ትርክ ይዘው እየመጡ ነው የሚል ነው። ብልጽግና ግን ከዚህ በፊት በጠቅላይ ሚኒስትሩም ሆነ በሌሎች በኩል ሶስት ሚሊዮን ናችሁ ከተዋጋን ምንም እንደማያቆመን ታውቃላችሁ የሚለውን ጨምሮ በርካታ ወታደ ወታደሮ ማስፈራሪያዎችን ሲናገሩ ቆይተዋል። በተለይም ፊልድ ማርሻል ብርሃኑ ጁላን ጨምሮ አሁን ላይ ወደ ቀይ ባህር ለመግባትና ሰራዊቱም ዳይብ ለመግባት እየተዘጋጀ ነው ሙሉ ዝግጅት አድርገናል ይላሉ። ሌሎች የአገዛዙ ወታደሮችም ወደ ዋናው ጦርነት ለመሄድ የትግራይ ኃይሎች አደናቀፉን በማለት ዋናው አላማችን ኤርትራ መውጋት ነው የሚለውን ሀሳባቸው ሲናገሩ ተሰምተዋል። ነገር ግን ከሰሞኑ ያገዛዙ ጦር ጀራሎችም ሆነ ካድሬዎች ይህ ሲያደርጉት የነበረው ንግግርን በማቆም ሰላማዊ የሚመስሉና ሌሎች አማራጭ መንገዶችን ለመጠቀም የሚያስችል ንግግሮች ማድረግ ተጀምሯል። ይህንን ታዲያ የተጎጂነት ትርክት ነው ያለው የኤርትራ መንግስት፣ ምንም እንኳን ከዚህ ትርክቱ ባይወጣም ሰላማዊ መንገዶችን ይከተላል ብሎ እንደማያምን ግን በተዘዋዋሪ ሲገልጽ ቆይቷል። የዲሞክራቲክ ኮንጎ መንግስትና የኤም 23 አማጽያን በኳታር የሰላም ማዕቀፍ ተፈራረሙ። በሩዋንዳ የሚደገፉት የኤም 23 አማጽያንና የኮንጎ ዲሞክራቲክ ሪፐብሊክ መንግስት በምስራቃዊ የሀገሪቱ ክፍል ሰላም ለማስፈን የሚያስችል ማዕቀፍ ተፈራርመዋል። ስነ ስርዓቱ የተካሄደው ከአሜሪካና ከአፍሪካ ህብረት ጋር በመሆን በሀብት በበለጸገው የሀገሪቱ ክፍል ውስጥ ለ ለአስርተ ዓመታት ዘልቀው ግጭት ለማስቆም ስትሞክር በነበረችው ኳታር ነው። በዚህ ዓመት መጀመሪያ ላይ ኤም 23 የምስራቃውያን ክልል ዋና ዋና ከተሞችን ጎማና ቡካጼን ተቆጣጥሮ የሚገኛ የላም ቢቢሲ ቀደም ሲል ሰላም ለማስፈን የተደረጉ ሙከራዎች አልተሳኩም ነበር። የአሜሪካ የአፍሪካ ቀንድ አምባሳደር የአሜሪካ የአፍሪካ አምባሳደር ማሳድ ቡሎስ ሰነዱ ስምንት መርሆችን ያካተተ መሆኑን ገልጸው አብዛኛዎቹ አሁን ስራ እንደሚያስፈልጋቸው ተናግረዋል። የስረኞች ልውውጥና የተኩስ አቁም ክትትል ከመጀመሪያው ከተጠበቀው በላይ እየዘገየ እንደነበረ ማምነዋል። ኪንሻሳ የሩዋንዳ ወታደሮች ከግዛቷ እንዲወጡም እየጠየቀች ትገኛለች። ላን ፒቢሲ ኪጋሊን በኮንጎ የሚገኘውን የዲሞክራቲክ ፎርስ ፎር ዘ ሊብሬሽን ኦፍ ሩዋንዳ አማጺ ሚኒሻ ሲፈርስ ሊሆን እንደሚችል ተናግራለች። ቡድኑ በአብዛኛው የተዋቀ የተፈጠረው ከ1994 የሩዋንዳ የዘር ማጥፋት ዘመቻ ሀገር የተያዙ የሁትሱ ጎሳ አባላት ናቸው። አሶሼትድ ፕሬስ እንደዘገበው ብሉስ አዲሱ ማዕቀፍ የሰብዊ ትራሽነት፣ የተፈናቀሉ ሰዎችን መመለስ ና የፍትህ አካላትን ጥበቃ ይመለከታል ብለዋል። ይህም በሐምሌ ወር በዶሃ በሁለቱ ወገኖች የተፈረሙትን መርሆዎች እንዲሁም ባለፈው ወር በተመሳሳይ ከተማ የተኩስ አቁም ስምምነት መብከታተል ላይ በተደረገው ስምምነት ላይ የተመሰረተ ነው። ከዛ በፊት በሰኔ ወር በሩዋንዳ ና በዲሞክራቲክ ኮንጎ መካከል በዋሽንግተን በተደረገው ድርድር የአሜሪካ ፕሬዚዳንት ዶላ ዶናልድ ትራምፕ ድንቅ ድል ነው ብለው የጠሩትን የሰላም ስምምነት እንዲፈርሙ አድርገዋል። ነገር ግን ስምምነቱ በተፋላሚ ወገኖች ወዲያውኑ ተጥሷል። ኤም 23 በዚህ ግጭት ውስጥ ካሉ ትልልቅ ተሳታፊዎች አንዱ ቢሆንም በአሜሪካ የተደረገው የተኩስ አቁም ስምምነት ውስጥ በቀጥታ አልተሳተፈም። ቡድኑ የግጭት ዋና መንስኤዎች ይፈታሉ በሚል በኳታር አሸማጋይነት ተደረጉ ንግግሮችን ይደግፋል። በጥር ወር የኤም 23 አማጽያን የክሉ ዋና ከተማ ጎማን፣ የቡካቩ ከተማና ሁለት የአየር ማረፊያዎችን ጨምሮ የምስራቅ ዴሞክራቲክ ኮንጎ ትላልቅ ክፍሎችን መቆጣጠራቸውን ተከትሏል። ተከትሎም የአስርተ ዓመታቱ ግጭት ተባብሷል። ከጥር ወር ጀምሮ በሺዎች የሚቆጠሩ ሰዎች ሲገደሉ፣ በመቶ ሺዎች የሚቆጠሩ ሰላማዊ ዜጎችን ከቤታቸው ተፈናቅለዋል። የኪንሻሳ መንግስት የምስራቃዊ የሀገሪቱን ክፍሎች በኤም 23 ከተነጠቀ በኋላ ለእርዳታ ፊትም ወደ አሜሪካ ማዙሯል። ከአሜሪካ በሚያገኘው የደህንነት ዋስትናዎች ምትክ ወሳኝ ማዕድናትን የመጠቀም መብት ለዋሽንግተን እንደሰጠ ተዘግቧል። ምስራቃዊ ዲሞክራቲክ ኮንጎ ለዓለም አቀፍ ኤሌክትሮኒክስ ኢንዱስትሪዎች አስፈላጊ በሆኑ ኮልታ እና ሌሎች ሀብቶች የበለጸገች ናት። ሩዋንዳ ከፍተኛ ማስረጃ ቢኖርም ኤም 23 ትደግፋለች ፋለች ይባሉ ታስተባብላለች ወታደሮቿ በአካባቢው የተሰማሩት ራሷን እንደ FDLR ካሉ የታጠቁ ቡድኖች ከሚሰነዝሩት ጥቃት ለመከላከል መሆኑን አጥብቃ ስትገልጽ ቆይታለች ማለት ቢቢሲ ዘግቧል። ብሪታንያ ጥያቄያቸው ተቀባይነት ያገኙ ስደተኞች ቆይታ በተመለከተ አዲስ ሕግ ልትተገብር መሆኑን ይፋ አድርጋለች። በመላ ዩናይትድ ኪንግደም የጥገኝነት ጥያቄያቸው ተቀባይነት የሚያገኝ ስደተኞች በአዲሱ እቅድ መሰረት በቋሚነት በሀገር ውስጥ ለመኖር ከማመልክታቸው በፊት ሀያ ዓመታትን መጠበቅ እንደሚኖርባቸው ሰኞ ለቲፋ እንደሚደረግ የሀገር ውስጥ ጉዳዮች ሚኒስትር ሻባና ማህሙድ ገልጸዋል። በዩናይትድ ኪንግደም አዲስ የተረቀቀው የጥገኝነት ፖሊሲ መንግስት በትናንሽ ጀልባዎች ወደ ሀገሪቱ የሚገቡና የጥገኝነት ጥያቄዎች ቁጥር ለመቀነስ ጥረት እያደረገ ወቅት ይፋ የሚሆን ነው። በእቅዶቹ መሰረት ጥገኝነት የተሰጣቸው ሰዎች በሀገር ውስጥ በጊዜያዊነት ብቻ እንዲቆየው የሚፈቀድላቸው ሲሆን የስደተኞች ሁኔታ በየጊዜው እየተገመገመና የትውልድ ሀገራቸው ደህንነቱ እየተጠበቀ ነው ተብሎ ሲታመን እንዲመለሱ ይነገራቸዋል። በአሁኑ ጊዜ ስደተኝነት ቆይታ ለአምስት ዓመታት የሚቆይ ሲሆን ከጊዜ በኋላ ሰዎች በሀገር ውስጥ በቋሚነት ለመቆየት ማመልከት ይችላሉ። አሁን የሀገር ውስጥ ሚኒስትሯ የመጀመሪያውን ጊዜ ከአምስት ወደ ሁለት ዓመት ተኩል ለማሳጠር ይፈልጋሉ። ከዛ በኋላ የስደተኞች ሁኔታ በየጊዜው ይገመገማል ብ ነገር ግን በዩኬ ውስጥ ቋሚ የመኖሪያ ፍቃድ ለማግኘት የሚፈጀው ጊዜ ከአምስት ወደ 2 ዓመት ለማራዘም አቅደዋ። ማሐሙድ እሁድ ለታተሙት ታይምስ እንደተናገሩት ማሻያዎቹ የተነደፉ ሰዎችን በመሠረታዊነት ወደዚህ ሀገር ህገወጥ ስደተኞች ሆናቸው አትምጡ፣ በጀልባ አትግቡ ለማለት ነው ብለዋ። አክለውም ህገወጥ ስደተኞች ሀገራችን ፈተና ውስጥ እየከተቷት ነው ካሉ በኋላ ሀገራችን አንድ ማድረግ የመንግስት ኃላፊነት ነው ብለዋ። በዩናይትድ ኪንግደም የጥገኝነት ጥያቄ ተቀባይነት የሚያገኙ ስደተኞች በአዲሱ እቅድ መሰረት በቋሚነት ወደ አገሪቱ ቤት ውስጥ ለመኖር ከማመልከታቸው በፊት ሀያ ዓመታት መጠበቅ እንደሚኖርባቸው ሰኞ ለቲፋ እንደሚደረግ የሀገር ውስጥ ጉዳዮች ሚኒስትሩ አባሻና መሐመድ ጨምሮ ገልጸዋል በማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።